ሰባተኛ ክፍል ሳለው ነበር ለመጀመሪያ ጊዜ ከወሮ በላ ቡድን ጋር የተዋወቅኩት። አባቴም ስማ፣ ከእንግዲህ ከኔ ጋር መኖር አትችልም እስከሚለኝ ደረስኩ። ከቤት አቅራቢያ ወደሚገኝ መናፈሻ በመኪና ወሰደኝ። መኪናውን አቆመ፣ ውጣ አለኝ። ከመኪናው ወጣው፣ እሱም ጥሎኝ ሄደ። በእነዚህም ሁሉ ክስተቶችና ጊዜያት ጌታን ጌታ ሆይ እርዳኝ ጌታ ሆይ፣ ከዚህ ካወጣኸኝ የተስተካከልኩ ሰው እሆናለሁ እለው ነበር። በዚያን ጊዜ ኢየሱስ ጌታ ነው፣ ነገር ግን እኮ ኢየሱስ ሞቷል ብዬ መጠየቅ ጀመርኩ። ከዚያም ቁርአን ሰጠን። ቁርአኑንም ወደ ቤቴ ወስደን መነጋገር ጀመርን። ብርሃኑ በስተ መጨረሻ በራ። እኔም ኢየሱስ የጠራው የነበረውን ጌታ መጥራት የበለጠ ምቾት ይሰጠኛል አልኩኝ። ከእናቴ ጋር ታገልን፣ ተጣላን። እሷም ልጄ ላናገረህ እፈልጋለሁ አለችኝ። እኔም ደግሞ ልንጣላ ነው አልኩኝ። እሷም የምታደርገውን ሁሉ ስከታተል ነበር። እምነትህ አስደናቂ ነው። በሕይወትህ ላይ ያመጣው ለውጥም አስደናቂ ነው። እናም ሙስሊም መሆን እፈልጋለሁ አለች። አሰላሙ አሌይኩም ኢማም ውስሌ ልብሮን ግብዣችንን ስለተቀበልክ በጣም እናመሰግናለን ቃለ መጠየቅ ለማድረግ እንኳን ወደ ቻናላችን በደህና መጣ። ኢማም ዌስሌ ልብሮን ማን ነው? ስለ ሕይወትህ ባጭሩ ልትነግረን ትችላለህ? ዋለይኩም ሰላም ወረሕመቱላህ እዚህ ስለ ጋበዛችሁኝ፣ ጀዛኩም ላ ኸይረን አልሓምዱልላህ። እኔ ወንድማችሁ ኢማም ዌስሊ ልብሮን ነኝ። የፖርቶሪኮ ዘር ያለኝ የመጣሁት ከፖርቶሪኮ ደሴት ነው። የተወለድኩትና ያደግኩት በኒውጀርሲ ግዛት ፓይሳክ በምትባል ከተማ ነው የመጣሁት ከክርስቲያን ቤተሰብ ነው። በአብዛኛው ያደግኩት ኢየሱስ ጌታ፣ የጌታ ልጅ ነው ብዬ በማመን ነበር። ምናልባት እስከ ሁለተኛ ደረጃ ትምህርት ቤት ድረስ ከሃይማኖት ሙሉ በሙሉ ርቄ ነበር። በወጣትነቴ ለጎዳና ሕይወት፣ ጭፈራ ቤቶች በመገኘት በመጠጣትና በማጨስ ሕይወት ውስጥ ተዘፍቄ ነበር። ከዚያም በሀያ ዓመቴ ማሻ አላህ ከእስልምና ጋር ተዋወቅኩ። ከእምነት አንፃር ሕይወትህ ምን ይመስል ነበር? እንግዲህ ከእምነት አንጻር እንደ ፖርቶሪካዊና ክርስትና የእኛ እምነት አይነት ነበር። ኢየሱስ ጌታ ነው ብለን እናምን ነበር። እሱ ልናመልከው የሚገባ ልንጠራው የሚገባ ነው ብለን እናምን ነበር። ስለዚህ በተፈጥሮ ልክ እንደ አብዛኛው ሰው ሲወለድ ባገኘው እምነት እንደሚከተለው ሰው ነበርኩ። በልጅነቴ ስለ እምነቱ አልጠየቅኩም ነበር። እምነቱን መጠየቅ የጀመርኩት በታዳጊነቴ ነው። ነገር ግን ችግር ውስጥ በምገባበት ጊዜ ነበር ሃይማኖት ብቅ የሚለው። ችግር ውስጥ ስገባ በሕይወትህ የሆነ ነገር ሲከሰት ጌታ ሆይ እርዳኝ፣ ጌታ ሆይ አድነኝ ትላለህ። ነገር ግን ኢየሱስን ልጥራ፣ ጌታን ልጥራ፣ ማንን እንደመጠራ በትክክል አላውቅም ነበር። በዚያን ጊዜ ኢየሱስ ጌታ ነው፣ ነገር ግን እኮ ኢየሱስ ሞተዋል። ከሞተ ደግሞ ሰው ነበር ማለት ነው። ጌታ ሊሆን ይችላልን? ጌታ ይሞታልን? ብዬ መጠራጠር ጀመርኩ። ይህ ሁሉ እንዴት ነው የሚሰራው? እናም ከሃይማኖት ሙሉ በሙሉ መራቅን መረጥኩ። ስለዚህም ምንም አይነት ምርመራ አላደረግኩም። ስለዚያች ቅጽበት ብቻ እየተጨናኩ እየተዝናናሁና እየተደሰትኩ ሕይወቴን በዚያ መንገድ መቀጠል ጀመርኩ። በወሮ በላ ቡድን ሕይወት ውስጥ የተዘፈከው በስንት ዓመትህ ነበር? እንግዲህ ሰባተኛ ክፍል ሳለሁ ነበር ለመጀመሪያ ጊዜ ከወሮ በላ ቡድን ጋር የተዋወቅኩት። አንዳንድ ትልልቅ የአጎቶች ልጆች ነበሩ። እኔ ሁልጊዜ ከትልልቅ ልጆች ጋር ነበርኩ። በቤተሰብ ውስጥ ትንሹ የአጎቴ ልጅ ነበርኩ። ስለዚህ የመጀመሪያ ልምዴ ሰባተኛ ክፍል ነበር። የአጎቴ ልጅ አራተኛ ጎዳና ፖስ የቡድኑ አካል መሆን እፈልግ እንደሆነ ጠየቀኝ። እኔም አዎን ለምን አልፈልግም አልኩት። ነገር ግን አልሐምዱልላህ አላህ በምኖርበት ቦታ ምክንያት በደንብ እንዳልሰርጥ ጠበቀኝ። እንደገና ከወሮ በላ ህይወት ጋር የተዋወቁት እስልምናን ከመቀበሌ ትንሽ ቀደም ብሎ በ19 ወይም 20 ዓመቴ ነበር። ዙሉ ኔሽንን ተቀላቀልኩ። ዙሉ ኔሽን ሁለት ገጽታዎች አሉት። ሁሉም ሰው የሚያውቀው የሂፕሃፕ የሙዚቃ ገጽታ አለው። በኒውዮርክ ከተማ በሐርለም በወር አንድ ጊዜ ስብሰባ ያደርጉ ነበር። በቤቴ እንደ የማደጎ ልጅ ያደገ አንድ ልጅ ከእነሱ ጋር አስተዋወቀኝ። ከዚያም የወሮበላ ህይወት አቅጣጫን አገኘሁት፣ ምክንያቱም በቤቴ ይኖር የነበረው ኤድጋር የሚባለው ልጅ በዚያ ህይወት አቅጣጫ ውስጥ ነበር። ከዚያም ያንን ወደምኖርበት ጀርሲ ወሰደን፣ የራሳችንን የዚያ ቡድን ቅርንጫፍ በኒው ጀርሲ መፍጠር ጀመርን። ስለዚያ የማደጎ ወንድምህ እየነገርከን ነበር። እንዴት በአንድ ቤት ውስጥ እንደ ተገናኛችሁ ልትነግረን ትችላለህ? ጥቁር ነበር። ወላጆቼ አባቴ፣ እናቴ፣ አክስቴና አያቴ የማደጎ ልጆችን ያሳድጉ ነበር። ስለዚህ ኤድጋር ልክ እንደኔ የፖርቶሪኮ ዝርያ ነበሩ። አብረን እንወጣ ነበር። ና እንውጣ፣ እንዝናና እያልኩ ከእኔ ጋር እወስደው ነበር። በዚያን ጊዜም እሱ ነበር። እኔም የሆነ ነገር መፈለግ ጀምሬ ነበር፣ ምክንያቱም ጠጥቼ እየነዳው መኪናዬን ሁለት ጊዜ አጋጭቼ ነበር። ልሞትም ትንሽ ነበር የቀረኝ ከክለብ ከወጣው በኋላ በጠብ ውስጥ ገብቼ ነበር። ራሴን ተመታው፣ በዚህ በኩል በጠርሙስ ተመታው፣ አሁንም ጠባሳው አለ። በዚህ በኩልም በቡና ሲኒ ተመታው፣ ጠባሳው አለ። ዶክተሩም ምቱ ትንሽ ጠንከር ያለ ቢሆን ኖሮ እዚህ አትሆንም ነበር ብሎኛል። ስለዚህ የሕይወቴ ዓላማ ምንድን ነው? ወዴት ነው የሚሄደው? ምን ላድርግ? በእንደዚህ አይነት መልኩ መኖርን እንዴት ልቀጥል እችላለሁ? ወይስ የምፈልገውን ሁሉ ማድረግና ስለ ምንም ነገር ግድ አለመስጠት ነው ያለብኝ ብዬ መጠየቅ ጀመርኩ። በዚህም ጊዜ ነበር ኤድጋር ስማ ከዙሉ ኔሽን ጋር ላስተዋውቀ፣ ስብሰባዎች አለዋቸው የወሮ በላም ቡድን ነው፣ ነገር ግን በተመሳሳይ ጊዜ ከሂፕሃፕ ጋር የተገናኘ ነው ያለኝ። ከዚያም ፍላጎቴን ሳበውና እሺ ልሂድና ልየው አልኩት። ስለዚህ ጭፈራ፣ መጠጥ፣ ማጨስ እነዚህ ሁሉ ነገሮች በህይወቴ ውስጥ በጣም አስፈላጊ ሆኑ። እርግጥ ነው ከአባቴ የቻልኩትን ያክል እደበቅ ነበር፣ ነገር ግን አባቴም በእነዚህ ነገሮች ውስጥ እንደነበርኩ ያውቅ ነበር። ከዚያ በኋላ በዚህ የመጠጥና የድብርት ችግር ውስጥ ተውጬ ለህይወቴ መፍትሄ ስፈልግ የአልኮሆል ሱሰኛ ለመሆን ደረስኩ። የድብርትህና የስሜትህ ዋና ምክንያት ምን ነበር? ስለ እነዚህ ኃላፊነት ስለነበረብህ ልጆች ትጨነቅ ነበር ወይስ ሕይወትህ ወዴት እንደሚያመራ ስላልታወቀ ነው? ዋናው ጭንቀቴ በሕይወቴ ወዴት እንደሚሄድ አለማወቄ ነበር። ከመልካም ቤተሰብ ነበር የመጣሁት። በአብዛኛው የሚያስፈልገኝን አገኝ ነበር፣ ነገር ግን የሆነ ነገር ይጎድልብኝ ነበር። ስለዚህ አባቴ ስማ፣ ከእንግዲህ ከእኔ ጋር ምኖር አትችልም እስከሚለኝ ደረስኩ። በዚህ ጊዜ 18 እስከ 19 ዓመቴ ነበር። ከእንግዲህ ከእኔ ጋር መኖር አትችልም አለኝ። ከእናቴ ጋር መኖር አልችልም ነበር። አባቴ ከቤት እያባረረኝ ነበር። መጥቼ እቤት ልቆይ ብዬ የምጠይቀው ሌላ የቤተሰብ አባል አልነበረኝም። አባቴ ከቤት አቅራቢያ ወደሚገኝ መናፈሻ በመኪና ወሰደኝ። መኪናውን አቆመ። ልጄ በብዙ ችግሮች ውስጥ ወድቀሃል። በሕይወትህ ብዙ ነገሮችን በጣም በፍጥነት አድርግሃል። በጣም ብዙ መጥፎ ውሳኔዎች ወስንሃል። ከአንተ በጣም የሚያንሱ ወንድምና እህት አሉ። እነሱም ያንተን አርአያ እንዲከተሉ አልፈቅድም። እወድሃለሁ፣ ነገር ግን ግራ እንደገባኝ ይሰማኛል። ላደርግልህ የምችለው ምንም ነገር የለም። ነገር ግን ይሄ አንድ መቶ ዶላር ነው። በዚያ ጊዜ ለሳምንት በአንድ መቶ ዶላር ወይም በ50 ዶላር ክፍል መከራየት ትችል ነበር። ከዚያም እንዲህ አለኝ፣ ምናልባት ለሳምንት በ50 ዶላር ክፍል ታገኝ ሆናል። እዚያ ትቆያለህ። እኔም ልረዳህ ከቻልኩ እረዳሃለሁ። አንተ ሥራ አለህ። ነገር ግን አሁን ላደርግልህ የምችለው ይህንም ብቻ ነውና ውጣ አለኝ። ከመኪናው ወጣሁ፣ እሱም ጥሎኝ ሄደ። በዚያን ቀን መናፈሻ ውስጥ ተቀምጬ እያለቀስኩ በሕይወቴ ምን ላድርግ እያልኩ አስብ ነበር። በእነዚህ ጊዜያት ውስጥ ሳልፍ ጌታ ሆይ ወዴት ልሂድ፣ ምን ላድርግ፣ ምንም ሐሳብ የለኝም እስከምል ደረስኩ በዚህ የህይወትህ ደረጃ ነው ይህንን እንቅስቃሴ ለመቀላቀል የወሰንከው? ይህ ነበር ምክንያቱ? አው ዙሉ ኔሽንን ስቀላቀል በአንድ ስብሰባ ላይ ነበር። በኤድጋር በኩልም ዓብዱልዓዚዝ የሚባል አንድ ወንድም አገኘው። ኤድጋርና እሱ ይተዋወቁ ነበር። እሱ የወሮ በላ ቡድንም መሪ ነበር። ኤድጋር ከሱ በታች ወታደር ነበር። እርስ በርሳቸው ሲታዩ ተቃቅፎ ኦ ለዓመታት አላየውህም፣ የት ነበርክ? እንዴት ነህ? ይባባላሉ ይህ የሆነው ዓብዱልዓዚዝ በዚያን ቀን ለነበሩት ሁሉ ንግግር ካደረገ በኋላ ነበር። ከዚያም ዓብዱልዓዚዝ ስሙ ወደ ብሮንክስ ልትወስዱኝ ትችላላችሁ? እቤት አድርሱኝ ላናገራችሁ እወዳለሁ አለን። እድጋርም እኔን አይቶ ልንወስዶ እንችላለን አለን። እኔም አዎ እኔ ወስደዋለሁ አልኩት። ከዚያም ወደ ብሮንክስ ወሰድ ነው። ስለ ተውሒድም ሊያወራን ጀመረ። እኔም ተውሒድ ምንድን ነው አልኩት? እሱም የአምላክ አንድነት ነው አለኝ። እኔም ምን ማለት ነው አንድ አምላክ አልኩት? እሱም የሰማያትንና የምድርን ፈጣሪ ማለት ነው። ኢየሱስን የጌታ ልጅ ነው አይልም። ኢየሱስ የሰው ልጆችን እንዲመራ የተላከ የጌታ ነቢይ ነበር። እኛ እንደ ሙስሊሞች የምናምነው ይህን ነው አለኝ። ከዚያም ቁርአን ሰጠንና ስለ አንድ አምላክ የሚያስረዳውን ኪታብ ተውሒድ በዶክተር ቢላል ፊሊፕስ የተጻፈውን ሰጠን። ከዚያም እኔ ኤድጋርና ሌላ ቶኒ የሚባል ጓደኛዬ ሶስታችን ሁልጊዜ አብረን ነበርን። ቁርአኑን ወስደን ወደ ቤቴ እንሄድና ቁርአኑን እናንብብ ተባባልን። ከዚያም መነጋገር ጀመርን። ስለዚህስ ስለዚያስ ብለን መወያየት ጀመርን። ከዚያም በዚያን ጊዜ ሌሎች ሃይማኖቶችን ማየት ጀመርን፤ ምክንያቱም እኔ ትንሽ ተጠራጣሪ ነበርኩ። ጓደኛዬ ቶኒ እስር ቤት ነበር። እስር ቤት ውስጥ ከሙስሊሞች ጋር ተገናኝቶ ነበር። ስለ ሙሐመድ ዓለይሂ ሰላቱ ወሰላም ያውቅ ነበር። እሱም ትክክለኛው እስልምና ከአረቡ ሙሐመድ ጋር ያለው ነው አለኝ። እኔም እንዴት አወቅክ? አረቡ ሙሐመድ አለ፣ ኢላይጃ ሙሐመድ የሚባል ጥቁር ሰውም አለ። የትኛው እውነት እንደሆነ እንዴት እናውቃለን? አልኩት። እሱም እኔም ምለህ አረቡ ሙሐመድን ነው አለኝ። እኔም አይ አይ ማንበብ አለብን አልኩት። ከዚያም ስለዚያ ማንበብ ጀመርን። ፍሮም ኒገስ ቱ ጋድስ የሚል መጽሐፍ ማንበብ ጀመርን። ስብሐንላህ። እኔም በአብዛኛው እራሴን በመጽሐፍ ቅዱስ ውስጥ አስገባለሁ። ክርስቲያን ሆኜ ነው የተወለድኩት፣ ቢያንስ ለክርስትና እድል ሳልሰጥ ምንም ነገር መቀበል አልችልም አልኩ። ከዚያም መጽሐፍ ቅዱስን ከዳር እስከ ዳር አነበብኩት። መጽሐፍ ቅዱስን ሳነበብ በጣም ተገረምኩ። በመጽሐፍ ቅዱስ ውስጥ ያለው ሁሉ ቁርአንም እየነገረኝ ነበር። እኔም ሱብሓነላህ ኢየሱስ አምላክ ነው አይልም፣ የጌታም ልጅ ነው አይልም። ታዲያ ለምን ይህንን ሁሉ ዓመታት ይህን ስናደርግ ነበር ለምን አልኩኝ። ወደ ቤተሰቢም ሄጄ ይህን አንብቦ ይህ ለምን እንዲህ ሆነ እላቸው ነበር። በጣም ሃይማኖተኛ የሆነችው አያቴ ይህንን ጥቅስ አንብብልኝ እላታለሁ። እሷም አንብባ አይ አይ ልታታለለይ ነው እየሞከርክ ያለው ስለ እሱ ማውራት አልፈልግም ትላለች። ከእኔ ጋር ለመነጋገር ፍራቻ ነበራት። እኔም ላታለለሽ አልሞከርኩም፣ ማወቅ እፈልጋለሁ፣ እውነቱን ማወቅ እፈልጋለሁ። እውነቱን የምታውቂ ከሆነ ንገሪ፣ ነገር ግን ይህ ትርጉም አይሰጥም አልኩኝ። ከዚያ መጽሐፍ ቅዱሱን ሙሉ በሙሉ የማንበብና ቁርአንን አብሮ የማጥናት ጉዞዬ ላይ ሳለሁ በመጨረሻ ኢየሱስ መስቀል ላይ ወደ ነበረበት ክፍል ደረስኩ። እንዲህ ይላል፦ አምላኬ አምላኬ ስለምን ተውከኝ በክርስቲያኖችና በሙስሊሞች መካከል ውይይት ነበረን። ፓስተሩ ኢየሱስ የጌታ ልጅ ነው፣ ኢየሱስም ጌታ ነው አለ። ከውይይቱ በኋላ ጠብቄ ወደ ፓስተሩ ጠጋ አልኩኝና አንድ ጥያቄ አለኝ። አንድ ችግር ገጥሞኛል፣ እምነቴ ሁሉ ተናውጧል። መጽሐፍ ቅዱስ ላይ ኢየሱስ መስቀል ላይ ሆኖ አምላኬ አምላኬ ስለምን ተውከኝ ይላል። ችግሬ ይሄ ነው። ኢየሱስ ማንን ነው እየጠራ ያለው? አምላኬ አምላኬ ነው ያለው እንጂ እራሴ እራሴ አላለም። ከራሱ ጋር እያወራ አይደለም። ስለ ሌላ አካል ነው እየተናገረ ያለው። ይሄ ግልጽ ነው። ማንን ነበረ ሲያናገር የነበረው? ደግሞስ ለምን ዓላማውን አያውቅም? አንተ እኛን ለማዳን በመስቀል ላይ ሊሞት ነው የመጣው አልክ። እሱ ግን ስለ ምን ተውከኝ፣ ለምን ብቻዬን ተውከኝ እያለ ነው። ማንን ነው እየጠራ ያለው አልኩት። እሱም እንዲህ ትከሻዬ ላይ እጁን አድርጎ ልጄ፣ አንተ ብቻ እምነት ይኑረህ አለኝ እኔም ተው እንጂ እንዴት አድርጌ ዐይኔን እንድጨፍን ትፈልጋለህ? ጌታ አእምሮ ሰጥቶኛል። እኔ ደደብ አይደለሁም። የሁለተኛ ደረጃ ትምህርቴን አላጠናቀቅኩም ወይም ጂኢዲ አልወሰድኩም ይሆናል፣ ግን ሞኝ አይደለሁም አልኩት። ስብሓንላህ፣ ኢየሱስ ይጠራው የነበረውን ጌታ መጥራት የበለጠ ምቾት ይሰጠኛል። እናም ፈጣሪን የሚጠራ ያገኘሁት ብቸኛው ሃይማኖት እስልምና ነው። ሌሎቹ ሁሉ የተፈጠረ ነገር ነው የሚያመልኩት። ስለዚህ ሙስሊም እሆናለሁ አልኩ። በዛንም ወቅት አብዱል አዚዝን ልናገኘው ሄድን። እሱም ሙስሊም ለመሆን ዝግጁ ናችሁ ሲል ጠየቀን። ጓደኞቼም አዎ አሉ። እኔም ቆይ ቆይ ቆይ ቀስ በሉ፣ ይህንን ነገር አብረን ነው የምናደርገው፣ በቅድሚያ ማረጋገጥ አለብን፣ እርግጠኛ መሆን አለብን አልኳቸው። ከዚያም አብዱል አዚዝን እንዲህ አልኩት፦ እኔ በአንድ ቅድመ ሁኔታ ወይም መስፈርት ሙስሊም እሆናለሁ። እኔ ወንድ ነኝ። ምን እንዴት እና መቼ ማድረግ እንዳለብኝ አትንገረኝ። በዚህ ከተስማማን እስልምናን እቀበላለሁ። ስለ ሙሐመድ ገና አላውቅም፣ ምክንያቱም ማን እንደሆኑ ስለማላውቅ፣ ነገር ግን እቀበላችኋለሁ። ስለ ማንነታቸው በኋላ እፈልጋለሁ፣ ምክንያቱም ቁርአን የጌታ መጽሐፍ እንደሆነ አምናለሁ። ስለዚህ የጌታ መጽሐፍ ከሆነ ሙሐመድ አንድ ትልቅ ሰው መሆን አለባቸው አልኩት። ዓብዱልዓዚዝም ችግር የለም አለ። ከዚያ አልሐምዱልላህ ሁላችንም ሸሃዳ ወይም የእምነት ምስክርነት ቃል አስያዘን። እናም ያ ወደ እስልምና የመምጣታችን ጉዞ መጀመሪያ ነበር። አልሐምዱልላህ። ስለዚህ በሙስሊሙ ማህበረሰብ ውስጥ ያልነበርኩ በመሆኔ በጣም አደንቃለሁ፣ እወደዋለሁ። ምክንያቱም ዛሬ ላለሁበት ደረጃ ያደረሰኝ ወይም ያበቃኝ እሱ ነው ብዬ አምናለሁ። አልሐምዱልላህ። ስለዚህ ያንን ልምድ ማግኘቴ ለእኔ ከሁሉ የላቀ ልምድ ነበር ብዬ አስባለሁ። ማሻ አላህ። በመጀመሪያው ምዕራፍ ይህንን ጉዞ ብቻህን ለመጓዝ ለምን መረጥክ? በእውነቱ ምርጫ አልነበረኝም። ታውቃለህ፣ ማንም ሙስሊም አላውቅም ነበር። እናም የማውቀው ብቸኛው ሙስሊም ዓብዱልዓዚዝ ነበር። ዓብዱልዓዚዝንም አልፎ አልፎ መተን እናናክረው ነበር። ነገር ግን እርሱ ወደ ኒውዮርክ ተመልሳችሁ አትምጡ ሲለን ለእኛ መሪ ለመሆን ገና ትክክለኛው ቦታ ላይ እንዳልነበረ የተረዳ ይመስለኛል። እሱም ትክክለኛውን መንገድ እየኖረ አለመሆኑን እንድናይበት አልፈለገም። ለምን ካልክ፣ ምክንያቱም አሁን ወደ እስልምና ላመጣቸው ሰዎች መጥፎ አርአያ መሆን አትፈልግም። ስለዚህ ሂዱና ሙስሊሞችን ፈልጉ አለን። እናም ማሻአላህ መጥተን እስልምናን ለመማር ያለንን ጉጉት እንድንቀጥል ፈቀደልን። ነገር ግን ጥሩ ሙስሊም መሆን ከፈለግኩኝ እምነቱን ማጥናት እንዳለብኝ ወዲያውኑ አወቅኩ ምክንያቱም ያንን ጥረትና መስዋዕትነት ከማድረግ ውጪ ዲኑን የምንማርበት ሌላ መንገድ የለም። ጥያቄ የፈጠረብኝ ነገር ለምን መጀመሪያ ላይ ይህን ማስተባበያ ሰጠ? የዚህ አይነቱ አመለካከትህ ምክንያት ምን ነበር? ራሴን በደንብ አውቀዋለሁ። ዓብዱልዓዚዝ መጥቶ የሴት ጓደኛ ልትይዝ አትችልም ቢለኝ፣ እኔም እንግዲያውስ ሙስሊም ሆን አልፈልግም፣ የሴት ጓደኛ ያስፈልገኛል እለው ነበር። መጠጥ ማቆም አለብህ ቢለኝ አሁን ላይ መጠጥ ለማቆም ዝግጁ አይደለሁም እለው ነበር። ሐሺሽ ማጨስ አትችልም ቢለኝ ለምን እልነበር? እነዚህ ሁሉ በወቅቱ ለእኔ ምንም ትርጉም የማይሰጡኝ ነገሮች ነበሩ። ስለዚህ ይህንን ማስተባበያ አስቀመጥኩት፣ እንዲያውቅ ነው። ዋናው መልእክቴም ስማ፣ ህግና ደንቦች ልትሰጠኝ ከሆነ ለዛ ዝግጁ አይደለሁም። ገና ከጎዳና ህይወት እየወጣሁ ነው። በሕይወቴ ውስጥ ብዙ የተወሳሰቡ ነገሮች አሉ። አልሐምዱልላህ አላህን ወደ ህይወቴ እየተቀበልኩት ነውና አሁን ላይ ከዚህ በላይ እንዳትገፋኝ። ይህንን ሃይማኖት እፈልገዋለሁ ነገር ግን ሌሎቹን ህግና ደንቦች በአሁኑ ሰዓት በህይወቴ ውስጥ መቀበል አልችልም የሚል ነበር። ዓብዱልዓዚዝም ራሱ ወደ እስልምና የተመለሰ ስለነበር ይህንን የተረዳ ይመስለኛል። በዛች ቅጽበት የነበረኝን አስቸኳይ ፍላጎት ተረቶልኛል። በደንብ እንድለወጥበትም ጊዜና ምቹ ሁኔታን ሰጠኝ። ከዚያም እዛው ቁጭ ብዬ የኢብራሂምን ታሪክ ሳስብ አስታውሳለሁ። ፀሐይም ባየ ጊዜ ለህዝቦቹ ይህ ጌታዬ ነው፣ ጨረቃንም ባየ ጊዜ ይህ ጌታዬ ነው፣ ኮከብንም ባየ ጊዜ ይህ ጌታዬ ነው፣ ጌታዬ የሁሉም ነገር ፈጣሪ ነው ሲል የነበረውን ታሪክ ሳሰላስል ነበር። እኔም ያንን እያሰብኩ ከራሴ ጋር ማውራት ጀመርኩ። አላህ ስንት ተጨማሪ እድል ነው ሊሰጥህ የሚችለው? ልትሞት ትንሽ ቀርቶ ነበር፣ ልትታሰር ምንም አልቀረህም ነበር ልጆች አሉ፣ በሕይወትህ ውስጥ ይህን ሁሉ ነገር አልፈህ አሁንም ያንኑ ነገር ትደግማለህ። ላ ኢላህ ኢላላህ ሙሐመዱን ረሱሉላህ ካልክ በኋላ እዚህ ቁጭ ብለህ ሐሽሽ እያጨስክና እየጠጣ ነው። ይህ ነገር መቼ ነው የሚያቆመው? አልኩ ለራሴ። ጓደኞቼን ተመለከትኳቸውና እናንተ ሰዎች ከዚህ መሄድ አለባቸው አልኳቸው። እነሱም ምን ችግር የለውም በሐሽሹ ስሜት ላይ ስለ ሆንክ ነው አሉን? እኔም አይደለም። በስተመጨረሻ ብርሃኑ በራ፣ እምሮዬ ተከፈተ። ሁላችሁንም ከሕይወቴ ማስወጣት አለብኝ። ምክንያቱም በሕይወቴ ካቆየዋችሁ በፍጹም አልለወጥምና ውጡ አልኳቸው። ከዚያም በኋላ ጓደኞቼን አስወገድኩ። ጓደኞቼን ብቻ ሳይሆን ቤተሰቦቼንም አስወገድኩ። ለምን ካልክ፣ ምክንያቱም አንዳንድ ያጎቶቼ ልጆች ጋር ከዋልኩ አሁንም እንደማጭስ፣ እንደምጠጣ እንደምዝናና ሴቶችን እንደማሳድድ አውቅ ነበር። ከዚያም ወደ መስጊድ ሄድኩ። መስጊዱ ቤቴ ሆነ። ከስራ ወጥቼ ወደ መስጊድ እሄድ ነበር። በሩን ዘግተው መቆየት እንደማልችል እስኪ ነግሩኝ ድረስ መስጊድ ውስጥ እቆዬ ነበር። ከዚያም ወደ ቤቴ እሄድ ነበር። ይህንን በየቀኑ ለሁለት ዓመታት አካባቢ አደረግኩት። በዚያን ጊዜ ያገቧት ሚስቴ አሁንም ማሻላህ ለ25 ወይም ለ26 ዓመታት አብረንን ለምን ሁሌ ብቸኛ እንደነበርኩኝ አሁን ገባኝ። ምክንያቱም አንተ ሁል ጊዜ መስጊድ ውስጥ ነበርክ፣ እኔም ቤት ብቻዬን ነበርኩ። ነገር ግን እንደሚያስፈልግህ ገብቶኛል። እንድትለወጥ የረዳህ ብቸኛው ነገር እሱ ነው አለችኝ። ስለዚህ እስልምና ብቻ ህይወቴን አላዳንም፣ ነገር ግን መስጂዱንም ህይወቴን አድኗል። ምክንያቱም የምሄድበት ቦታ ባይኖረኝ ኖሮ ምናልባት ዛሬ ባለሁበት መንገድ ሙስሊም አልሆንም ነበር። ሚስትህ ካንተ በኋላ ነው ሙስሊም የሆነችው? ሚስቴ፣ እኔ በ1998 እስልምናን ስቀበል እሷ ከሶስት ወይም ከአራት ወር በኋላ ሙስሊም ሆነች። ስለ ቤተሰብህስ እንዴት ነበር ምላሻቸው? አባትህ፣ እናትህ፣ ወንድሞችህ? አባቴ ደስተኛ ነበር። አባቴ አሁን ሌሊቱን መተኛት እችላለሁ፣ አሁን ሌሊቱን ሳልጨነቅ መተኛት እችላለሁ፣ ምክንያቱም ከዚህ በፊት ልጄ ከቤት ሲወጣ ይመለስ አይመለስ ስለማላውቅ መተኛት አልችልም ነበር አለ። ስለዚህ ሙስሊም ስሆን አባቴ ይህ የተሻለ ሰው እንድትሆን የሚረዳ ከሆነ እደግፈዋለሁ አለኝ። እናቴ የተለየች ነበረች። ከእናቴ ጋር ትግል ውስጥ ገብተናል፣ ተጣልተናል። በዚያ ወቅት ከእሷ ጋር እየኖርኩ ነበር። ለአጭር ጊዜ ከእሷ ጋር ወደ መሮር ተመልሼ ነበር። ከዚያ ግን ከቤት አባረረችን። እኔም ምንም አይደለም ብዬ ለአጭር ጊዜ ወደ አባቴ ቤት ሄድኩ። አልሐምዱልላህ። ነገር ግን ስብሓነላህ ከዚያ ከሀያ ዓመታት በኋላ በብዙ ስራዎች ውስጥ በመሳተፍ ከሰለምቴዎች ጋር በመስራት ዳዕዋ ላይ በመስራት የሰብአዊ እርዳታ ድርጅት በማቋቋም ዓለምን እየዞርኩ ሰዎችን በመርዳት ኖርኩኝ። እናቴ ይህንን ሁሉ ስትመለከት ከአምስት ዓመታት በፊት ልጄ ላናገረህ እፈልጋሉ፣ አለች እኔም ደግሞ ልንጣላ ነው ብዬ ምን ተፈጠረ አልኳት። እሷም የምታደርገውን ሁሉ ስከታተል ነበር። እምነትህ አስደናቂ ነው። በሕይወተ ላይ ያመጣው ለውጥም አስደናቂ ነው እናም ሙስሊም መሆን እፈልጋለሁ አለች። እናም ሱብሃንላህ፣ እሷም ሙስሊም ሆነች አልሐምዱሊላህ። ከዚህ ቀደም ሻሃዳውን ላስይዛት አልቻልኩም ነበር፣ ምክንያቱም ከእናቴ ጋር የነበረኝ የብዙ ዓመታት መጥፎ ግንኙነት ስሜታዊ አድርጎኝ ነበር። እናም እዚህ ጋር አላህ እናቴን ሙስሊም እንድትሆን እድሉን ሰጠኝ። እናም ይህ አላህ በሕይወቴ ከሰጠኝ ምርጥ ስጦታ ሊሆን ችለዋል። አንድ ሰው ሙስሊም ሲሆን ሁሉንም ነገር እንዲለውጥ እንጠብቃለን። እውነታው አንድ ሰው ሸሃዳ ሲይዝ እንዲለውጥ መጠበቅ አትችልም። በጣም ብዙ ጊዜ በተለይ ከሙስሊም ቤተሰብ ከተወለዱ ሰዎች ጋር ያለኝ ትልቁ ችግር ሰውየው ሕይወቱን እንዲለውጥ ይጠብቃሉ። ጥሩ ምሳሌ ልስጥ። በቅርቡ እንግሊዝኛ የማትናገር አንዲት ስፓኒሽ ሴት የእኔ ጥሩ ከሆነ ጓደኛ ሸሃዳ ያዘች። ወደ መስጊድም ስትሄድ የመስጊዱ ሰዎች ያገባች እንደሆነ ይጠይቋታል። እሷም አዎ አግብቻለሁ ل 36 ዓመታት በተደርቆ ቆይቻለሁ። ልጆቼንም አሳድጌያለሁ። ማሻአላህ አለቻቸው። የመስጊዱ ሰዎች ባለሽን መፍታት አለብሽ፣ ባለሽን ካልፈታሽ እስልምናን መተው አለብሽ ይለታል። ከዚያም ጓደኝ የተጨንቁ ሙስሊም ሆና የምትቀጥል አይመስለኝም ብሎ ደወለልኝ። እኔም ደውየላት የላት ስሚ ባለሽን እንድትፈቺ አልጠብቅም። እንሻአላህ እኔ ከአንቺ የምጠብቀው በራስሽ ላይ እንድታተኩሪ ነው። ከቁርአን ጋር ግንኙነት ይኖርሽ እንዴት መስገድ እንዳለብሽ ተማሪ፣ ውዱእ እንዴት እንደሚደረግ ተማሪ፣ ትኩረትሽን ሰላትሽ ላይና አላህን ስብሓንሁ ወተዓላ ማወቅ ላይ አድርጊ። በእነዚህም ነገሮች ለባልሽ ጥሩ ምሳሌ ሁኚ አልኳት። እስልምናን የተቀበሉ ሴቶች የሆኑ በጀማዓዎቻችን ውስጥ ያሉ ባሎቻቸው አሁን ጓደኞች የሆኑና ከአንድ ዓመት ከአምስት ዓመት ከአስር ዓመት በኋላ እስልምናን የተቀበሉ ብዙ ጓደኞች አሉን። ሰዎች እንዲለወጡ መጠበቅ አንችልም። አላህ ቁርአንን በ23 ዓመታት ውስጥ ያወረደው ልቦች ለመለወጥ ጊዜ እንደሚያስፈልጋቸው ስለሚያውቅ ነው። የዓእሻ ረ ላሁ አን ዝነኛ ንግግር አለ። እሷ በመጀመሪያ የወረደው ነገር አስካሪ መጠጥ አትጠጡ የሚል ቢሆን ኖሮ አስካሪ መጠጥ ፈጽሞ አይተውም ነበር ብላለች። ማንም ሰው አይለወጥም ነበር አይደል? ነገር ግን አስካሪ መጠጥ የተከለከለው በሦስት ደረጃዎች ነው። በመጨረሻም ሙሉ በሙሉ ክልከላው ሲመጣ ልቦቹ በእምነት ተሞልተው ነበር። የመዲና ጎዳናዎች በአስካሪ መጠጥ ተጥለቅልቀው እንደነበር ይነገራል። ሰዎቹ በአፋቸው የያዙትን ሁሉ እመሬት ላይ ተፍተውታል። ስለዚህ በእርግጥም ሰዎች በአንዲት ጀንበር እንዲለወጡ ልንጠብቅ አንችልም። እኔ እስክለወጥ ወራቶች ፈጅተውብኛል። አልሐምዱልላህ ሌሎች ነገሮችን ለመለወጥ ዓመታት ይፈጃል፣ ከዚያም በታች ከዚያም በላይ በአላህ እርዳታ ነው። ከአላህ ጋር በጣም የቀረበ ስሜት የተሰማህን አጋጣሚ ልትነግረኝ ትችላለህ። ከእርሶስ ጋር ልዩ የሆነ ግንኙነት እንደነበረ የተሰማህ መቼ ነው? ከአላህ ስብሓንሁ ወተዓላ ጋር በጣም የቀረብኩበት ጊዜ ብዬ የማስበው ለመጀመሪያ ጊዜ ወደ ባህር ማዶ መሄድ የቻልኩበት ወቅት ነው። የመዲና ዩኒቨርሲቲ ተቀባይነት ሳገኝ ማለት ነው። እናም ወደ ነቢዩ ለ ሰላት ወሰላም መስጅድ ገባው እዚያም ለረዥም ጊዜ በካሴቶችና በኢንተርኔት ብቻ ስትሰማው የነበረውን አዛን ለመጀመሪያ ጊዜ በቀጥታ ስትሰማ ስብሓንላህ፣ ዙርያሃን ስትመለከት የመስጂዱን ውበት ታያለህ። እናም ስብሓንላህ ለተወዳጁ ነቢያችን ለ ሰላት ወሰላም ዋሒ ይወርድ የነበረው እዚህ ጋር ነው ብለህ ማሰብ ትጀምራለህ። ከዚያም በኋላ ወደ ካዕባ የመሄድ እድሉን ሳገኝ በአላህ እምላለሁ ለመጀመሪያ ጊዜ ወደ ካዕባ በሄድኩ ጊዜ ስብሓንላህ ልክ በከባቢ አየር ሁኔታዎች የሚከሰት የእይታ ማታለል የማየው ይመስል ነበር የተሰማኝ። አሁን ይጠፋ ይሆን፣ ከፊቴ ይጠፋ ይሆን፣ እኔ እውን እዚህ ነኝ ወይ ማለት ጀመርኩኝ። ስብሐንላህ። እናም ሳታስበው እምባ ከአይኖችህ ይፈሳሉ። ማልቀስ ትጀምራለህ። በጣም ስሜታዊ ትሆናለህ። ይህም በሄድኩ ቁጥር ሁሌም ይከሰታል። እናም የህይወቴ ዓላማ ይሄ መሆኑን አውቄ በዚያ ቅጽበትና በዚያ ቦታ ላይ ሲሆን ከአላህ ስብሓንሁ ወተዓላ ጋር የማሳልፈው ጊዜ እጅግ በጣም ልዩ የሆነው ጊዜ ነው ብዬ አስባለሁ። በመጨረሻም በዓለም ላይ ላሉ ሙስሊም ላልሆኑ ሁሉ በተለይ ለላቲኖች ለመናገር ዕድል ብታገኝ ምን ትላለህ? ልናገረው የምፈልገው አንድ ነገርና እንደ ምክር ልሰጣችሁ የምችለው ምርጡ ነገር ቁርአንን በምትረዱት ቋንቋ አንብቡ። እናም ክፍት በሆነ አእምሮ፣ ክፍት በሆነ ልብ ነፍሳችሁ የምታነቡትን ለመቀበል ዝግጁ ሆና አንብቦት። እናም ይህንን ካደረጋችሁ አንደኛ፣ መጽሐፉን መዝጋት እንደማትችሉ ሁለተኛ፣ መጽሐፉን ብትዘጉ ወደ እሱ ለመመለስና ያነበባችሁትን እንደገና ለማንበብ እንደምትጓጉ ሶስተኛ፣ ከዚህ በፊት አስባችሁት በማታውቁት መንገድ ተጽዕኖ እንደሚያደርግባችሁ ዋስትና እሰጣችኋለሁ። እናም ምናልባት አንድ ቀን ከጎናችን ስትሰግዱ እናያችኋለን።